አብረን እናዘጋጅ። ቤተሰብ ኑ ላሳያችሁ። አዎ አዎ፣ ይሄ ፎርሽካ ነው። ፎርሽካ ስ መርበስበስ አለበት። አባይብ እንድበላቸው እንደዛ አደረግኩኝ። ያዘጋጀው እጅ የከፍታለሁ ማለት ነው። ናችሁ ውስጥ ነው እዚ ውስጥ ነው። እዛ አንድ ክላስ ውስጥ ደግሞ ሁለት ክላስ አለው ግን ላይኛው ባዶ ነው። ላሁን እገዛለሁ ብያለሁ እና እየወጡ ነው ዶሮቻችን፣ ዶሮቻችን እየወጡ ነው እላቸዋለሁ እና በዚህ መልክ የሚባሉ ሰጥቻቸው ሐበሻይቱን ይነክሷታል። ፈረንጆቹ ራሱ ይሄ በፊት የነበሩ ስት እየነከሱብኝ ነው ቢሆንም ግን ያው አብሮ እንዲበሉ እያደረግኩ ነው ማለት ነው ቆራጢት እጅ ሲ ፈርታቸው እኮ ነው መብላት እየፈለገች እራሱ ያስበሏትም። ኡ እነዚህ በፊት ያለችው ዶሮ በጣም ክፉ ነች ታይ ቤተሰብ ሰው ቁርስ እንስራ ቁርስ እንስራ እንግዲህ ሽንኩርቱን እያበሰልኩ ነው እንቁላል ቲማቲም ቃሪያ ቅርብ ያለው ማለት ነው ቁርስ እንስራ የዛሬ ብሎጋችን ያበደ ነው ንኩሳችንን ናን መብራት የለም በእንጨት ነው በእንጨት እየሰራ ነው ማለት ነው። ቱም ከተከተፍነው ያደረኩት ያ የጠቀቀር ያደረኩትም ያ እንቁላል ስለሆነ ችግር የለውም እና በእንጨት እየሰራን ነው። ይሄ ደግሞ እንደዚህ ሆነው እንትን ስለቀባሁት በአንድ ፊቱ ስምንት ቀን ልጠቀምበት እና አጥበዋለሁ ብዬ ነው ማለት ነው። ምንድን ነው የሚባለው ላርጎ ላርጎ ቀብ ይቸዋለው ማለት ነው። ከዛም በኋላ ፏ ይላል ማለት ነው። መልሽ ደግሞ በስምንት ቀን እቀበዋለሁ። እንደዛ ይሻላል። እኔም እንዳልከስር ስራ አርጎ ስለተወደደ ማለት ነው። ዲስትሽ ምንድን ነው ምናምን እንዳትሉ ብዬ ነው አለኩልህል። እንቁላላችን እንደዚሁም ቲማቲም ምናምን አቅርበናል። እንከታትፍ፣ እንስራ። አብራችን ሆነ እና ኔ ቲማቲም አልቀጠቀጥም ትንስሰራ ስሙ እንቁላል ስሰራ ማለት ነው። እንቁላል ብዙ ጊዜ ቆረጥ ቆረጥ ልክ እንደ ሰላጣ ቆረጥ ቆረጥ አድርጌ ነው የምሰራው። እንግዲህ ሙያቸውን ደግሞ ለግሱኝ። አንቺ ሙያ ዘፍነሽ ባሉኝ ሲ ቤተሰብ፣ ፍርፍራችንን እየፈረፈርን ነው። ያው በድስት ነው ብያችኋለኝ። እንግዲህ እንፈርፍርና እናሳያችኋለን። ድስቱ ቱ እንደሚይዝ ታውቃላችሁ። ይሄ እንትኑ ድስት እስቴፋል ነው ምናምን ሲሆን ነው እንጂ ይይዛል ማለት ነው። እና ፍርፍራችንን በዚህ መልክ ደርሷል ማለት ነው። ሀባይብ ፈረፈር ነው ማለት ነው። ይ ሽንኩርቱ ስለረከሰው ሽንኩርቱን በርካት ሰምታችኋል ማለት ነው። አለኮዳልን በዚህ መልክ ፈርፍረና ቁርሳችንን ሻያችን እናፈላለን። ዳይ ወደ ቁርስ ቤተሰብ የትናንትናውን እቃ አድርሼ መጣሁ። እንደምታው ቤቴ ባዶ ሆኗል። አድርሼ መጣሁኝ። ከዛ ከመጣ በኋላ ቤቴን ይህን ተከልከል ተከልከል አደረኩ። ገና ልጠርግ ነው፣ እንደምተ ስቃዬ ገና ልጠርግ ብሩሽ እዛ አድርግ ያለሁኝ። ኑ ቤት እናጽዳ፣ ከዛ ምሳ እንሰራለን። በጎችን ቤት እንጠራርገ ሌ ዶሮቻችን ቤት ስራ ዛሬ ነፍ ነው። አብራችሁን ኑ፣ እወዳችኋለሁ፣ አባይዎች ላይክ፣ ሸር፣ ሰብስክራይብ እረሳ። እናንተም አበረታቱኝ፣ እገዙኝ። እንደዚሁም ደግሞ እቃ ማዘዝ የምትፈልጉ የትራስ ልብስ፣ የፍራሽ ልብስ ማዘዝ የምፈልጉ ካላችሁ ፈርኒቸር እቃዎች ማዘዝ የምትፈልጉ ካላችሁ አሪቡ እላለሁኝ ማለት ነው። እናንተም በታማኝነት እቃችሁ ይሰራላችኋል። እኔም ታበረታቱኝ ያላችሁ እግር መንገዳችሁን እና ሀባይብ አብራችሁኝ ይቆዩ። እዚህ እንግዲህ ምስራችንን ጥደናል። ገና እንትን እያለ ነው ማለት ነው፣ ገና ሊፈላ ነው እንግዲህ። ምስራችን ይብሳል፣ ምስራችን ይብሳል። እኛ ደግሞ ወደ ጽዳታችን ማለት ነው የበጎቻችን ቤትና ጽዳ። አብሯችን የሆኑ ኢትዮጵያ አንግሪ ናፈቀን የምትሉት እንዴት ናችሁ? ደህና ናችሁ? ይሄም ይናፍቃል። አዎ ይናፍቃል፣ ይናፍቃል ይናፍቃል ማለት ነው ራህመቲ ሃይቋ ራህመቲ ሃይቋ ምን እንዳታቀላችሁ በማር በምኑ እየበላችሁ ፍትፍት አርጋችሁ ይየበላችሁ ኑሮ ተወደደ እያላችሁ ይያላችሁ ታማሩብናላችሁ እኛ እንዳን መጣ ብላለችና ይሄ ሚናፍቃል በቃ አንቶሎ አህሪቡ እና ያው ካምር አልহামዱሊላህ የሰው ልጅ ጤና ነው። እና የኤቭሪዴይ ስራችን ማለት ነው፣ የሁሉ ቀን ስራችን እንደዚህ ነው። ማንሽ ደግሞ አፍሽን ምንድን ነው የምትቀይሪው? ብቻ አፍሽን አትቀይሪብን፣ የፈለግሽውን ቪዲዮ ስሪልን ግን አፍሽን አትቀይሪብን ያልሽ ልጅ መድዬ፣ እኔ ምን አውቃለሁኝ። አፌ ከሆነ የተቀየረባችሁ ጠይቀዋለሁኝ። ምን አስቦ ነው የተቀየረባችሁ እንዴ? እና ከስደት መልስ በጎቻችን ኩሽናችን ስር። አረ ሀድያ ታይ ከአረብ አገር መተሽ እንዴት በጋር ትኖር ያለሽ? ምን ላርጋቸው? ገንዘቤ ናቸው አልኩኝ። አረ ሀድያ እንዴ! ዋትስአፕ ነው። አይ ዶንት ኖ አልኩላችሁ። ይው በጠጥ፣ እንደዚህ ክምር ክምር የሆነ በጠጥ አያችሁ። በቃ በቅሎ ነው የሚበሉት ሳራ ንግጥም አሉ አሁን ጭራሽ ወልዳ ከሞተባት ወደ ሳራ ማልግጥም ከቤት ማልወጣም ብላም ቢያለች በቃ ቤት ነው ምበላው እና በቃ ኩሽና በዚህ መልክ ተመር የሴር ሳይክል ደሞ እዚህ ተገትራለች። ሙቀጫ እቺ ደሞ መደርደሪያ አይነስ ቀምናውን ማኖርበት ወይ ዘወይ እና እ ምጣዴ እዚህ ደሞ እንደጃ አነኩል ለሁሉ ነው ሁላ በጎ ነው ያው ራቅ ብሎ ስለሆነ ያለው መጣደም አይነኩትም እኔ ያው ኩርሲ ላይ ስለመቀመጥ ግድ የለም ያው የራስ ሀብት እስከሆነ ድረስ ላም ቀንዶ ከብዳትም እንደሚባለው ልክ እንደዛ ማለት እና ብቻ አልহামዱሊላህ እና የዱሮች ቤት እዚህ አንድ ክላስ አለ ከታች ሶስት ክላስ አለ እንድሮና ማከለ ላይ እና ነው እና አንዱ ደግሞ ይሄ ከላይ እና አንዱ ከታች ነው። ሶስት ቤት ነው ያላቸው ለአሁን ሶስት ቤት ነው ያላቸው። በዚህ መልክ ነው የተሰራላቸው ማለት ነው። እንግዲህ እስኪ አበረታቱኝ። እንዴት ነው እርባታ ያወጣል ላያወጣ የሚለውን እናያለን። ሰው ከሰዓት አኳያ ሳላሳያችሁ የውቅድ ምስል ወጣችን። በዚህ መልክ እየሰራን ነው ከላልሰናል ማለት ነው ምስር ምስር ምስር ይንተክተክና እና የዋለን አብረን ሀባይብ እና ወጣችን፣ በዚ መልክ ደርሷል ምሳችን። እንግዲህ ወጣችን ሰርተናል ማለት ነው። እስከ እራታችን የሰራ ነው እስከ እራታችን በሉት። የውጤቱ ትንሽ እንት ስለሚል ነው። እና ሀባይብ፣ ስለምትከተሉኝ ስለምታብረታትኝ ከልብ አመሰግናለሁ። ቤተሰብ ሰላማቸው ዘት ወጣችን በዚህ መልክ በስሯል። እንግዲህ በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ሰላም ሌ ክራንተላ ባረከቱ ፋሚሊ